ኢትዮጵያ ከ22 ዓመታት በኋላ ወደ አፍሪካ ከ17 ዓመት በታች ዋንጫ በመመለሷ እንዳስደስታቸው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ለኢትዮጵያ ሕዝብም እንኳን ደስ ያላችሁ የሚል መልእክታቸውን አስተላልፈዋል። በስፖርቱ ዘርፍ ታዳጊዎች ላይ በርተን ከሰራን እግር ኳሳችን በአህጉራዊና ዓለም አቀፋዊ መድረኮች ከፍ የሚልበት ጊዜ ሩቅ እንደማይሆን ይህ ስኬት አመላካች ነው ሲሉ ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። ውጤቱ እንዲገኝ ሚናችሁን ለተወጣችሁ ሁሉ በሙሉ እንኳን ደስ አላችሁ፣ ሲሉም መልእክት አስተላልፈዋል። በተመሳሳይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤም እንኳን ደስ አላችሁ መልእክትን አስተላልፈዋል። በእግር ኳስ ስፖርት የጀመርነው ፕሮጀክት ፍሬ በማፍራት ላይ ነው። በመዲናችን አዲስ አበባ ሲካሄድ በነበረው የምስራቅና መካከለኛው አፍሪካ ሀገራት ከ17 ዓመት በታችው ውድድር ብሔራዊ ቡድናችን የኬንያቸውን 3 ለ0 በሆነ ውጤት በመርታት ከ22 ዓመታት በኋላ ለአፍሪካ ዋንጫ ማለፍ ችሏል። ይህ ድል የእግር ኳስ ስፖርት ወዳድ ለሆነው ህዝባችን የሀገራችን የዘመናት ቁጭት በቅርቡ መልስ እንደሚያገኝ ያሳየ ነው ሲሉም ነው ከንቲባ አዳነች አበቤ የተናገሩት። ቀይ ቀበሮቹ ያስመዘገቡት ውጤት ለዘርፉ የሰጠነው ትኩረት ውጤት እያፈራ መሆኑንም ማሳያ ነው ሲሉም ነው ከንቲባ አዳነች አበቤ የተናገሩት። በራሴና በከተማ አስተዳደሩ ስም ሁላችንም እንኳን ደስ አላችሁ፣ እንኳን ደስ ያለን ሲሉም መልእክት አስተላልፈዋል። ኢትዮጵያ ኬንያን በማሸነፍ ከ22 ዓመታት በኋላ ወደ አፍሪካ ከ17 ዓመት በታች ዋንጫ ማለፍ ችላለች። ይህም በተመለከተ ባልደረባችን ይበልጣል ሰውነት ተከታዩን ዘገባ አጠናቅሯል። በኢትዮጵያ አስተናጋጅነት ሲካሄድ የቆየው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ መቋጫውን አግኝቷል። የደረጃና ና የፍጻሜ ጨዋታዎች ዛሬ ሲደረጉ በፍጻሜው ታንዛኒያ ዩጋንዳን ሶስት ለሁለት በመርታት ሻምፒዮን ሆናለች። የደረጃ ጨዋታውን ከኬንያ ቻው ጋር ያደረገው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም ሶስት ለባዶ በሆነ ውጤት አሸንፏል። ቡድኑ ከ22 ዓመታት በኋላ ኢትዮጵያን ወደ አፍሪካ ዋንጫው መልሷል። አሰልጣኝ ቤንጃሚን ዚመር በዩጋንዳ ሶስት ለባዶ በተረቱበት የግማሽ ፍጻሜ ጨዋታ ከተጠቀሙት ስብስብ የአምስት ተጫዋቾችን ለውጥ አድርገው ወደ ሜዳ ገብተዋል። በዩጋንዳው ጨዋታ በቋሚ 11 ውስጥ ያልተካተቱት ዘላለም መንግስቱ፣ ካሌዳ አክመል አሚር፣ ሚስባህ ኔው ስለሽና ድንቅነህ ወልደ ዮሐንስ በዛሬው ጨዋታ የቋሚ አሰላለፍ እድል አግኝተዋል። ብሔራዊ ቡድን በአራት ሶስት ሶስት የጨዋታ አቀራረብ የመጀመሪያውን አጋማሽ በተቀዛቀዘ የጨዋታ እንቅስቃሴ ቢጀምርም በሁለተኛው አጋማሽ በእጅጉ የተለየና ተነሳሽነት ያለው ሆኖ ቀርቧል። በ66ኛው በ79ኛውና በ93ኛው ደቂቃ በዳዊት ካሳው ቢኒያም አብርሃና ብሩክ የላቸው ግቦች ታግዞ ሞሮኮ የምታሰናዳው የ26 ከ17 ዓመት በታች አፍሪካ ዋንጫ ትኬቱን ቆርጧል። ቡድኑ በመጀመሪያው አጋማሽ ኳስን ተቆጣጥሮ ጥንቃቄ በተሞላበት አኳኋን ከኋላ መስርቶ ለመጫወት ያደረገው ጥረት በተደጋጋሚ ለአደጋ ሲዳ እንዳደረገው ተስተውሏል። በተለይም የኬንያቸው መሀሉ ላይ ብልጫ ወስዶ ጫና ፈጥሮ እንደመጫወቱ የቆሙ ኳሶችን ለመከላከል ሲቸገር ነበር። ከረፍት በኋላ ግን አሰልጣኝ ቤንጃሚን ዚመሪ ያደረጓቸው የተጫዋቾች ለውጥ ለድሉ ጉልሚና ነበራቸው። በዩጋንዳው ጨዋታ ቀለል ያለ ጉዳት ያጋጠመው ሁዘይፋ ሻፊ፣ አቤኔዜር አለማየሁና ቅዱስ ዳዊት ተቀይረው መግባታቸው ለቡድኑ ጉልበትና መነቃቃት ሆነዋል። በመጀመሪያው አጋማሽ በክንፍና በሀሰተኛ 9 ቁጥር ሚና ሲጫወት ውጤታማ ያልነበረው አምበሉ ቢኒያም አብርሃ ወደ ተፈጥሯዊ ቦታ ወደ መሀል መመለሱ የቡድኑ ሚዛን መልሶታል። ቢኒያም ወደ ቦታው ከተመለሰ በኋላ በምቾት ከሳጥን ሳጥን እያካለለ በርካታ እድሎችን ፈጥሯል። በ79ኛው ደቂቃ ሁለተኛውን ግብ ያስቆጠረበት መንገድም እጅግ አስደናቂ የሚባል ነበር። ተጭኖ በመጫወት ጨዋታውን የጀመረው የኬንያ ብሔራዊ ቡድን በአንጻሩ በሁለተኛው አጋማሽ የቅንጅትና በራስ የመተማመን ችግር በጉልህ ተስተውሎበታል። ብዙዎች ምስራቅና መካከለኛው አፍሪካ ዞን በአፍሪካ ዋንጫው በኢትዮጵያ ዩጋንዳና ታንዛኒያ መወከሉ ፍትሐዊ ነው ብለዋል። ዋንጫውን በምድራቸው የማስቀረት እቅዳቸው ባይሳካም ኢትዮጵያን ከ22 ዓመታት በኋላ ወደ አፍሪካ ዋንጫው በመመለሳቸው ከፍተኛ ኩራት እንደተሰማቸው ተጫዋቾች ለኢቲቪ ስፖርት አስተያየታቸውን ሰጥተዋል። ውድድሩ አሪፍ ነው። እኛ ያሰብነው አንድ የመጀመሪያ እቅዳችን ለዋንጫ ነበር። ዋንጫው አልተሳካምና ሁለተኛ እቅዳችን አሳተናል። አዎ መጀመሪያ አካባቢ ትንሽ ፍርሃት ነገር ነበረ። ያው የመጀመሪያው ጫና ምናም ነበርና፣ በሁለተኛ አጋማሽ ሁሉ ነገር እንትን ብለን ቀልብስን አሸንፈናል። በጣም ደስ ብሎኛል። በጣም ደስ ብሎኛል። ለዚህ ደረጃ እንዲደርስ ለረዳን እግዚአብሔር መጀመሪያ በጣም ትልቅ ክብር አለኝ። እግዚአብሔርን እግዚአብሔር በጣም አመሰግናል። ያው ይገባናል፣ ግን እግዚአብሔር አልፈቀደንም። አፍሪካ ዋንጫ ዓላማችን አፍሪካ ዋንጫ ማለፍ ነው። አልፈነን አፍሪካ ዋንጫ አልፈን ከዚህ የበላይ እናደርጋን ምን እናስባለን። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራ በበኩላቸው ቡድኑ ከፍተኛ መዋዕለ ንዋይ እንደፈሰሰበት በማስታወስ በቀጣይ በሚኖሩ ዝግጅቶች አስፈላጊውን ነገር ለማሟላት እጃቸውን እንደማያጥፉ ገልጸዋል። አሰልጣኝ ቤንጃሚን ዚመርን ከቡድኑ ጋር የማስቀጠል ፍላጎት እንዳላቸውም አክለው ተናግረዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ወደ አፍሪካ ዋንጫ ተመልሷል። አጠቃላይ ደግሞ ይህ እንዲሆን በፕሮጀክቶች የተሰሩ ስራዎች ላይ እንግዲህ አመርቂ ውጤት ለማስመዝገቡ እንደ ምሳሌ እንደ አብነት መጠቀስ የሚችለው የፕሮጀክቱ ጉዳይ ነው። በተለይ ሮርቱ 29 በሚል በ29 ኢትዮጵያ የአፍሪካ ዋንጫን ታዘጋጃለች ተብሎ ይታሰባል። መንግስትም ፍላጎት አለው እንግዲህ አፍሪካ እግር ኳስ ኮንፌዴሬሽንም ይህንን ያጸድቃል ለኢትዮጵያ የማስተናገድ እድሉን ይሰጣል ብለን ተስፋ እናደርጋለን ለዚህ ደግሞ ማስተናገዱ ብቻ ሳይሆን ጠንካራ ብሔራዊ ቡድን ለመገንባት ወጣቶች ላይ መስራት እንደሚያስፈልግ እንግዲህ እንቅስቃሴ ከተጀመረም ሰንበት በት ብሏል። እናም የፓይለት ኢትዮጵያ ፕሮጀክቶች ከሮርቱ 29 በፊት የነበረውና አሁን ደግሞ ሮርቱ 29 ፕሮጀክት ላይ ለልጆቹ የሚሰጣቸው ትምህርት በተለይ የክፍል ውስጥና የሜዳ ላይ ስራዎቹ አጠቃላይ የእግር ኳስ ቋንቋን ዓለም አቀፍ ቋንቋን ለመረዳት በሚሄዱበት እርቀት የቤንጃሚን ዚመርና አጠቃላይ አባሎቻቸው አሰልጣኝ አምሳሉ ፈንታውንን ጨምሮ እየሰሩ ያሉ ስራ በጣም አስደናቂ የሚባል ነው። ለዚህም ፍሬ እንዳፈራ ተመልክተናል። ኬንያን ሶስት ለዜሮ አሸንፎ ወደ አፍሪካ ዋንጫ ተመልሷል። ምናልባት ይህ ስብስብ ወደ አፍሪካ ዋንጫ ሲመለስ በሜዳ ላይ ያለው የታክቲክ አጠቃላይ አወቃቀሩና አደረጃጀቱም ላይ በተለይ የመጀመሪያዎቹ አራት ጨዋታዎች ላይ ብዙ ሙገሳ ይሰጥ የነበረው ነው ከዩጋንዳ ላይ ነበር። በተወሰነ መልኩ መዳከም ታይቶበት የነበረው፣ ነገር ግን በኬንያ ጋር በነበረው ጨዋታ ያንን ክፍተቱን አርሞ ውጤታማ መሆን ችሏል። ከግብ ጠባቂ ስንጀምር የስሪ ፖይንት አካዳሚ የሆነው ተመስገን ከበደ አጠቃላይ ጨዋ ማራቶን ይመራ የነበረበት መንገድ ከኋላ ቡድኑን ያደራጅ የነበረበት መንገድ ተከላካዮችና ተከላካዮችና የመሀል ላይ የነበረው ተጫዋቾቹ አጠቃላይ እንዲግባቡ ይመራ የነበረበት መንገድ ረጃጅም ኳሶቹ አጠቃላይ ደግሞ ሙከራዎችን ያድን የነበረበት መንገድ በጣም የሚያስደንቅ ነው። በእርግጥ እድለኛም ነው። አሰልጣኝ ደስታ ላይ ገብረ ጊዮርጊስ ነው። የቀድሞ ዝነኛ የኢትዮጵያ ብሔራዊ ቡድንና እንደዚሁም የቅዱስ ጊዮርጊስ ግብ ጠባቂ ነው። በአሰልጣኝነት ይህንን ቡድን የግብ ጠባቂ አሰልጣኝ በመሆን ተጫዋቾቹ ተጫዋቾቹን አጠቃላይ ግብ ጠባቂ ላይ ያሉትን ሲያሰለጥናቸው የነበረው እና ያንን ተመልክተንበታል ጨዋታ ጨዋታዎቹን ይመራ የነበረበት መንገድ በተወሰኑ ጨዋታዎች ላይ ደግሞ የተወሰኑ ክፍተቶች ነበሩ። እነሱን አርቆ እነሱን አርሞ ለተሻለ መዘጋጀት እንደሚያስፈልግ ያየንበት ነበር። የተከላካይ ክፍሉ አጠቃላይ አደረጃጀቱ በጣም ጥሩ ነበር። በተለይ ትንሳኤ መንግስቱና ኤፌሶን ኪዳኔ አማካይ የመሀል ተከላካይ ስፍራውን ይመሩ የነበረበት መንገድ የሚያስደንቅ ነው። አቤኔዘር አለማየሁ በግራ መስመር ላይ እንደዚሁም ደግሞ ድንቅነ በተለይ መጀመሪያዎቹ አራት ጨዋታዎች ላይ በቀይ መስመር ላይ ያደርግ የነበረው እንቅስቃሴ የአራቱ ተከላካዮች ጥምረት በጣም ጥሩ ነው የሚያስብል ነበር። ጨዋታዎቹን የሚረ የሚረዱበት መንገድ የሚገነዘቡበት መንገድ ደግሞ የተቃራኒ ቡድን የሆነ አደጋዎችን አሽተው ያንን የሚያመክኑበት መንገድ በጣም የሚያስደንቅ ነበር። በአራት ሁለት ሶስት አንድ የጨዋታ አቀራረብ ነበር አብዛኛውን ጨዋታዎቹን የቤንጃሚን ዚመር ቡድን ብዙ ጨዋታዎችን ሲያደርግ የነበረው ሁለቱ በደብል ፒቦ ሲጫወቱ፣ ሁለቱ ስድስት ቁጥሮች ደግሞ ቅዱስ ዳዊት እና እንደዚሁም ደግሞ ቸርነት ኡፋይሳ ናቸው። ሁለቱም ጨዋታዎቹን ይመሩ የነበረበት መንገድ የሚያስደንቅ ነው። አጠቃላይ ከአሰልጣኞቻቸው የተቀበሉትን ትዕዛዝ የሚተገብሩበት መንገድ መንገድም የሚያስገርም ነበር። የሶስቱ ከዳዊት ኋላ ላይ ያሉ ሶስቱ ተጫዋቾችም በተለይ አሚር ሚስባ እንደዚሁም ሁዜይፋ ሻፊና ሌላኛው ተጫዋች ደግሞ አንበሉ ቢኒያም አብርሃ፣ ሌላኛው አጥቂው ዳዊት። እነዚህ ተጫዋቾች በአጠቃላይ በውድድሩ ላይ ያስመዘግቡት የነበረው እንቅስቃሴ ያሳዩት የነበረው እንቅስቃሴ ደግሞ ጨዋታዎችን ይመሩበት የነበረበት አጠቃላይ መንገድ በጣም የሚያስደንቅ ነበር። የዚያ ሽልማት ነው እንግዲህ ብሔራዊ ቡድኑ ባደረጋቸው ጨዋታዎች ሁሉ በአንደኛው አቻወጥቶ በአንዱ ተሸንፎ በሌሎች ጨዋታዎች ደግሞ አሸንፎ ተጋጣሚውን ወደ አፍሪካ ዋንጫ የተመለሰው ይህ ቡድን በብዙ መልኩ እድለኛ ነው። የኮችንግ ስታፍ ወይም ደግሞ አጠቃላይ የአሰልጣኞች ስብስቡ በብዙ እንደዚህ የኢትዮጵያ እግር ኳስ ላይ እንደዚህ አልተመለከትም ነበር። አሁን ከ12 በላይ የአሰልጣኞች ስብስብ ያሉት ነው። አብዛኞቹ ደግሞ በበጎ ፈቃድ የሚሰጡ ናቸው። ግን በየዘርፉ ደግሞ የላቁ ባለሙያዎች የተካተቱበት፣ የአካል ብቃት አሰልጣኙ ማንሳት እንችላለን። የስነ ምግብ ባለሙያዎችን ማንሳት እንችላለን። በየክለቦች በተለይ ቅዱስ ጊዮርጊስ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ የሆነ ዮናስ እስክንድር፣ እንደዚሁም የስሪ ፖይንት አካዳሚ አሰልጣኝ የሆነው ዘካሪያስ ደጉ ይሰሩ እነዚህ ሁሉ በምክትልነት ይዘው ይህንን ቡድን በብዙ ጠቅመውታል ማለት እንችላለን። የግብ ጠባቂው አሰልጣኝ ደሳላይ ገብረ ጊዮርጊስ መዘንጋት የለበትም። እናም የብዙዎች ውጤት ነው ማለት እንችላለን። የኢትዮጵያ እግር ኳስ ፌዴሬሽን ይህ ውጤት እንዲመጣ እዚህ ላይ መሞገስ ያለበትም ይመስለናል። አጠቃላይ ከተለያየ የኢትዮጵያ አካባቢ የወከሉት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናቸውንም እንግዲህ ለአፍሪካ ዋንጫ ማሳለፍ ችለዋል። አሰልጣኝ ስብስብ አባላት በተለይ ከሚሰጡት አስተያየት አንጻር አለም አቀፍ ቋንቋንም እንዲያውቁ አድርገናል። ያ ማለት የአለም አቀፍ የእግር ኳስ ቋንቋዎች ቢያንስ አሜሪካን ቢሄዱ እንግሊዝም ቢሄዱ አውሮፓም ቢሄዱ ተመሳሳይ የሆኑ የእግር ኳስ ቋንቋዎች አሉ። በተለይ መሰረታዊ የሚባሉት እነሱን እያሰለጠናቸው ነው የሚል አስተያየትን ሰጥ ነበር፣ በተለይ ምክትሉ አሰልጣኝ አምሳሉ። እናም ያንም ተሳክቶላቸው እንግዲህ ወደ አፍሪካ ዋንጫ አልፏል። በሞሮኮ አስተናጋጅነት ነው የሚደረገው። ሞሮኮ ላይ 16 ቡድኖች ይሳተፋሉ። እንደ ሞሮኮ፣ ሴኔጋል፣ ማሊ፣ ጊኒቢሳው፣ አይቦሪኮስ፣ ጋና፣ ታንዛኒያ፣ ዩጋንዳ፣ ኢትዮጵያ፣ ደቡብ አፍሪካ አንጎላ፣ ሞዛምቢክ እስካሁን ማለፋቸውን ያረጋገጡ ናቸው። 16 ሀገራት ይሳተፋሉ ሞሮኮ ላይ። ከ16ቱ አስሩ በቀጥታ ለዓለም ዋንጫ የሚያልፉ ይሆናል። ኳታር ነች የምታዘጋጀው የ26ቱን የዓለም ከ17 ዓመት በታች ዋንጫን። እናም የኢትዮጵያ ብሔራዊ ቡድን አሁን በሄደበት አጠቃላይ ዘመናዊ ለማድረግ ስራዎችን ዘመናዊ ለማድረግ እየሄደ ያለበትን እርቀት አስቀጥሎ እነዚህ ወጣቶች ላይ በየጊዜው ትምህርቶችን እየሰጠ በየጊዜው የሚደረገውን የካምፒንግም ስራ ማጠናክሮ ቀጥሎ አሁን ከስድስት ወር ከሶስት ወር አንዴ የሚያደርገውን በየጊዜው ልጆቹን እያገኘ የበለጠ ስልጠናውን በመስጠት ለ29 የአፍሪካ ዋንጫ ታሳቢ በማድረግ አሁን በ17 ዓመት በታች የአፍሪካ ዋንጫ ላይ ደግሞ የተሻለ ውጤት እንዲያስመዘግብ ማድረግ ይጠበቃል። ከ16ቱ ቡድኖች አስሩ ወደ ዓለም ዋንጫ ያልፋሉ ና ከአስሩ አንዱ መሆን ይጠበቅበታል የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ይህ ግን እንደ ሀሳብ ብቻ ሳይሆን ልጆቹ የበለጠ እንዲሰሩ የበለጠ አሁን ያላቸውን ግንዛቤ እያዳበሩ እንዲሄዱ ማድረግም ከፌዴሬሽኑ የሚጠበቅ ይሆናል ባለሙያዎችን ማገዝ ይጠበቅባቸዋል አብዛኞቹ አሁን በበጎ ፈቃደኝነት የሚሰሩ አሉ ጥሩ ጥሩ ባለሙያዎች እንዳሉ ይታወቃል ኢትዮጵያ ውስጥ እነዚህ ባለሙያዎች ደግሞ የራሳቸውን ጠጠር በመጣል የበለጠ ብሔራዊ ቡድኑ ውጤታማ እንዲሆን ማገዝ የሚጠበቅባቸውም ይሆናል ሌላኛው የምናነሰው ነጥብ ክቡራን ተመልካቾቻችን ከዚሁ ጋር ተያይዞ ትናንት ኢትዮጵያ ለዜሮ አሸንፋ ወደ አፍሪካ ከ17 ዓመት በታች ዋንጫ ማለፍ ችላለች ና መንግስትም ትናንት ማበረታቻ ና የእውቅና ሽልማት አበርክቷል። በኤሊሊ ሆቴል በተደረገው መርሃ ግብር የባህልና ስፖርት ሚኒስቴር የ10 ሚሊዮን ብር ሽልማት አበርክቶላቸዋል። አጠቃላይ ለቡድኑ ይህንን ሽልማት ያበረከተው ይህ ደግሞ ለልጆቹም የበለጠ ለማነቃቃት ለማበረታቻ የሚሆን ነው። ሌሎች ስራዎችም ለመስራት የሚያግዝና መንግስት የ10 ሚሊዮን ብር ሽልማት አበርክቶላቸዋል። እንግዲህ የባህልና ስፖርት ሚኒስትሩ አሸዊ ሻንካ እንዳሉት እንዳሉትም መንግስት በስፖርቱ ዘርፍ በርካታ የስፖርት መሰረተ ልማትን እየሰራ ይገኛል። ታዳጊ ህጻናትንም ማዕከል ያደረጉ ስራዎችን እየሰራ እንገኛለን። በዚህም አሁን ይህን የተመዘገበ ውጤት እንደ ማሳያ ሊጠቀስ የሚችል ነው ብቁና ተወዳዳሪ እንደዚሁም አሸናፊ ትውልድ ሲፈጠር የሀገር ኩራት ነው የሚል አስተያየታቸውን ሰጥተዋል ተናግረዋል ሚኒስትሩ አሸዊት ሻንካ ና ያንንም የተመለከት ነው። ትናንት በስታዲየሙ የነበረው በስታዲየም ና ከስታዲየም ውጭ አጠቃላይ በመላ ኢትዮጵያ የነበረው ደስታና ፈንጠዚ ያንን የሚያሳይ ነው። የአገር ኩራት ነው አጠቃላይ አሸናፊ ትውልድ ሲፈጠር። ለዛ ደግሞ ስራዎችን መስራት የሚያስፈልግ ይሆናል። ከተሰራ ደግሞ ውጤት እንደሚመጣ አይተናል። ይህንን አጠናክሮ መቀጠል እንደሚገባም አስተያየታቸውን ሰጥተዋል። ትናንት በነበረው የእውቅናና የማበረታቻ ሽልማት ላይ እንደዚሁም በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኪው መሀመድም ይህንን ብሔራዊ ቡድን ቡድን ስራዎች ተሰርተውበታል። የበለጠ ውጤት እንዲያመጣ ድጋፍ ማድረግ የሚያስፈልግ ይሆናል። የሁሉም አካላት ተረበረብ የሚያስፈልግ ነው ሲሉም አስተያየታቸውን ሰጥተዋል። እናም ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ማበረታቻ የፌድሪ መንግስት የ10 ሚሊዮን ብር ሽልማት አበርክቷል። ወደ ሌላኛው ጉዳያችን እናልፋለን። ትናንት በአዲስ አበባ በቢቂላ ስታዲየም ነው የሴካፋ ከ17 ዓመት በታች ውድድር ፍጻሜውን ያገኘው። ታንዛኒያ ደግሞ የውድድሩ አሸናፊ መሆኗን አረጋግጣለች። ትናንት ከሰዓት በተደረገ ጨዋታ ኢትዮጵያና ኬንያ ጨዋታ ከተጠናቀቀ በኋላ ነው የዋንጫው ጨዋታ የተከናወነው። ታንዛኒያ ሶስት ለሁለት በሆነ ውጤት አሸንፋ ሻምፒዮን መሆን ችላለች። ከትናንቱ አስቀድሞ ባለፈው አመት ሻምፒዮኗ ደግሞ ዩጋንዳ ነበረች። ያንን ተበቅላታለች ታንዛኒያ ማለት ይቻላል። ታንዛኒያና ዩጋንዳ የቀጠነው በተለይ በእግር ኳሱ እየሰሩት ካለው ስራ አንጻር ተጽዕኖ ፈጣሪ ናቸው ማለት ይቻላል። ይህንን በብሔራዊ ቡድኖቻቸውም ስንመለከት ነበር በ23 ዓመት በታች ከዓመት በታች ከ17 ዓመት በታች ባሉ ውድድሮች ሁሉ የቀጠናው ላይ ያሉ ውድድሮች ላይ የበላይነት አላቸው። እነዚህ ሁለቱ ሀገራት ትናንት ደግሞ እርስ በርስ ተገናኝተዋል። ታንዛኒያ ሶስት ለሁለት በሆነ ውጤት አሸንፋለች። ራዛቂ ቤገላንዲ ሁለት ጊዜ ኳስን ከመረብ ጋር አገናኝተዋል። ሌላኛው ሉቅማን ባላ ሳሉ ሌላኛዋን የታንዛኒያን ኳስ መረብ ላይ ማሳረፍ የቻለ ተጫዋች ነው። ቶማስ ኦጌማ እና ብሪያን ኦሉዋ እያንዳንድ ከባዶ መሸነፍ ያዳኑ ሁለት ግቦችን ያስቆጠሩ ተጫዋቾች ናቸው። ለማንኛውም ታንዛኒያ ግን ሶስት ለሁለት በሆነ ውጤት አሸንፋ ሻምፒዮን መሆን ችላለች። ዩጋንዳ ነበረች ባለፈው ዓመት ታንዛኒያን ራሷን ሁለት ለአንድ አሸንፋ ሻምፒዮን ሆና የነበረው ያንን የተበቀለችው ታንዛኒያ ትናንት። ውድድሩ ከተጠናቀቀ በኋላ የኮከቦች ሽልማትም ይፋ ተደርጓል። በዚህ መሰረት የውድድሩ ኮከብ ተጫዋች ከዚህ አስቀድሞ ግን ታንዛኒያ የወርቅ ሜዳሊያ ሻምፒዮን መሆኗን ተከትሎ የወርቅ ሜዳሊያ አሸናፊ ነች፣ ዩጋንዳ የብር ሜዳሊያ፣ ኢትዮጵያ ደግሞ የናስ ሜዳሊያ አሸናፊ መሆናቸውን እንግዲህ እና ደግሞ ሜዳሊያቸውን ወስደዋል። የውድድሩ ኮከብ ተጫዋች ወይም ሙኪሳ ከዩጋንዳ መሆኑ ተረጋግጧል። እሱም ሽልማቱን ወስዷል። ሌላኛው ደግሞ የውድድሩ ኮከብ ግብ አስቆጣሪ በመሆን ሁለት ተጫዋቾች አጠናቀዋል። አንደኛው ኢትዮጵያዊ ዳዊት ካሳሁን ነው፣ ስምንት ግቦችን አስቆጥሮ በመሪነት አጠናቋል። ሌላኛው የታንዛኒያ ሉክማን ነው፣ በስምንት ግቦች በተመሳሳይ ስምንት ግቦችን አስቆጥሮ ለሁለት እንግዲህ የኮከብ ግብ አግቢ ሽልማቱን ወስዷል። ስለ ዳዊት ትንሽ ነገር እናንሳ። ከ2010 ላይ በባህርዳር ዩኒቨርሲቲ የስፖርት ሳይንስ አካዳሚ ለአካባቢው ከሚሰጣቸው አገልግሎቶች መካከል አንደ አንደኛው በተለይ በማህበረሰብ በምርምር፣ አንደኛው ደግሞ ማህበረሰብ ድጋፍ በማድረግ ነው። እና የአካባቢውን ወጣቶች ደግሞ የእግር ኳስ ፕሮጀክቶችን በመክፈት የአካባቢውን ማህበረሰብ እንዲያገለግል ፕሮጀክት እንዲያቋቁም ያደርጋል። በዚህም አራት መቶ እና ከዛ በላይ የሆኑ ልጆች በመጀመሪያው ምልመላ እንዲመጡ ይሆናል። ከእነዚያ ልጆች መካከል አንደኛው ዳዊት ካሰው ነበር። እናም አሰልጣኙ የአሁኑ ሌክቸረር የሆነውና በወቅቱ ማሰልጣኝ በመሆን የነበረው ዶክተር ዳንኤል ወደ እኔ ጠጋ አለ እና በግብ ጠባቂ ወይም በበረኛነት ልሞ ሞክር ሲል አስተያየቱን ሰጠኛለ። ከዛ ግን በሁለተኛው ምልመላ ላይ ሲጫወት ተመለከትኩት። እናም ከፍተኛ የሆነ የኳስ ክህሎት እንዳለው ተረደው። እናም ኳስ ተጫዋች እንዲሆን ከግብ ጠባቂነት ይልቅ ወደ ሌሎች ቦታዎች ላይ እንዲሞክር አደረግ ነው። ከዛ በኋላ በአምስት ዓመታት የባህርዳር ዩኒቨርሲቲ የስፖርት አካዳሚ ቆይተው አስደናቂ ጊዜን አሳልፏል ሲል ነው እንግዲህ አስተያየቱን የሰጠው። አርባ ምንጭ ላይ በተደረጉ ውድድሮች በጣም ኮከብ ሆኖ ነበር እንዲሁም ከ16 ከ50 ውጭ ሾቶችን በመምታት ጎል በማስቆጠር ተሸላሚ ነበር። ይርጋ አለም ላይ በነበረውም ቆይታ በጣም ጥሩ ጊዜን አሳልፏል። በኋላም ስሪ ፖይንት አካዳሚን ተቀላቅሏል። እናም አሁን ባለበት ሁኔታ ከልጅነቱ ጀምሮ በተሰራ ስራ የመጣ ውጤት ነው ሲልም ነው እንግዲህ የባህር ዳር ዩኒቨርሲቲ የመምህሩ ዶክተር ዳንኤል አስተያየታቸውን የሰጡት። ለማንኛውም ምርጥ ግብ ጠባቂ ዘርፍ ደግሞ ትናንት የታንዛኒያው ሀጂ አብድላ መሸለሙን ነው የተገለጸው። ወደ ሌሎች ጉዳዮቻችን ለፍ የኢትዮጵያ ፕሪሚየር ሊግ እናገኛለን። ትናንት የኢትዮጵያ ፕሪሚየር ሊግ የስምንተኛ ሳምንት የማሳረጊያ ጨዋታዎች ተከናውነው ነበር። ቅዱስ ጊዮርጊስ አርባ ምንጭን አንድ ለዜሮ በሆነ ውጤት አሸንፏል። ጸጋ ከድር ነው ኳስን ከመረብ ጋር አገናኝቶ ቅዱስ ጊዮርጊስ ከጨዋቱ ሶስት ነጥቦችን ይዞ እንዲወጣ ያስቻለው። መቻል በዚህ ዓመት የኢትዮጵያ ፕሪምየር ሊግን የማሸነፍ ተልኮን ይዞ ነው እየተንቀሳቀሰ የሚገኘው። ነገር ግን እስካሁን ባለው ሁኔታ ያንን አጠቃላይ የስብስቡን ጥራት የሚጠበቅበትን ማድረግ የሚጠበቅበትን እያደረገ አይገኝም። ትናንትም አዲስ አበባ ስታዲየም ላይ በነበረው ጨዋታ መቻል ከድሬዳዋ ያደረጉት መራ ግብር አንድ ለአንድ በሆነ ውጤት ነው የተጠናቀቀው። ድሬዳዋ በዚህ ጨዋታ ኳስን ከመረብ ጋር በማሳረፍ በኩል ቀዳሚ ነበር። ማመር ኑር ናስር ነው 36ኛው ደቂቃ ላይ ማስቆጠሪዎች በዚህ ጨዋታ ላይ በ30ኛው ደቂቃ ኦሞሮ ማናፍ በቀይ ካርድ በመቻል በኩል ከሜዳ ላይ ወጥቷል። በሁለተኛው የጨዋታ አጋማሽ 50ኛው ደቂቃ ላይ ደግሞ አቡበከር ሻሚል በቀይ ካርድ ከሜዳ ወጥቷል። እናም ከእኩል የሆኑት ሁለቱ ቡድኖች 63ኛው ደቂቃ ላይ አብዱልከሪም ወርቁ ኳስን መረብ ላይ አሳርፎ ጨዋታው አንድ ለአንድ በሆነ ውጤት ነው የተጠናቀቀው መቻል ነጥቡን 15 አድርሷል። ነጌላ አርሲ ከሸገር ስት ያደረጉት ጨዋታ በሐዋሳ ዩኒቨርሲቲ ስታዲየም የተከናወነ መርሃ ግብር ነው። ሁለት ለሁለት በሆነ ውጤት ነው የተጠናቀቀው። ከቤ ብዙ ነህና ሮሆቦ ሰላሎ ለነጌላ አርሲ፣ እንደዚሁም ደግሞ ለሸገር ከተማ ጀቤሳ ሜሳ ኳስን መረብ ላይ ያሳረፉ ተጫዋቾች ናቸው። የ የስምንተኛ ሳምንት መጠናቀቅን ተከትሎም ሲዳማ ቡና በ19 ነጥቦች እየመራ ይገኛል። ፋሲል በ16 ነጥቦች እየተከተለ ነው። መቻል ቅዱስ ጊዮርጊስና ኢትዮ ኤሌክትሪክ በኩል 15 ነጥቦች ከሶስተኛ እስከ አምስተኛ ያለውን ደረጃ ይዘው ይከተላሉ። የኢትዮጵያ ፕሪሚየር ሊግ ዘጠነኛ ሳምንት ከፊታችን አርብ ጀምሮ የሚከናወን ይሆናል። የፊታችን አርብ አንዳንድ ጨዋታ አዲስ አበባና ሀዋሳ ላይ እንዲደረጉ ነው መርሃ ግብር እየተያዘላቸው ወደ ሴቶች ፕሪሚየር ሊግ ስናቀና የኢትዮጵያ ሴቶች ፕሪሚየር ሊግ አስረኛ ሳምንት ዛሬ በሚደረጉ ጨዋታዎች ጅማሮን ያደርጋል። ረፋድ አራት ሰዓት ላይ ሲዳማ ቡና ከሸገር ሲቲ የሚያደርጉት ጨዋታ ይጠበቃል። እንደዚሁም ይርጋ ጨፌ ከኢትዮ ኤሌክትሪክ ሰባት ሰዓት ላይ፣ አርባ ምንጭ ከሀዋሳ ዘጠኝ ሰዓት ላይ የሚደረጉ ጨዋታዎች ናቸው። ኢትዮ ኤሌክትሪክ ዘጠኙንም ጨዋታዎች አሸንፎ በሀያ ሰባት ነጥቦች ፕሪሚየር ሊጉን እየመራ ይገኛል። የሴቶቹን ሀዋሳ ከተማ ሁለተኛ ደረጃ ላይ ተቀምጧል። ኢትዮጵያ ንግድ ባንክ ሁለት ቀሪ ተስተካካይ ጨዋታዎች ይቀሩታል። እነሱን የሚያሸንፍ ከሆነ ከመሪው ኢትዮ ኤሌክትሪክ ጋር ያለ የነጥብ ልዩነት ወደ ሁለት የሚጠብ ይሆናል። ነገም ጨዋታዎች ቀጥለው የሚከናወኑ ይሆናል። የአዲስ አበባ ስታዲየምን የተመለከተ መረጃ ወደ እናንተና ድረስ። ክቡራን ተመልካቾቻችን የአዲስ አበባ ስታዲየም እንግዲህ ከዙሪያው ላይ የአትሌቲክስ የመለማመጃ ትራክ መም ባለፈው ተሰርቶ ለዓለም ሻምፒዮና አትሌቶች በዚያ ልምምድ ሲያደርጉ እንደነበር የሚዘነጋ አይደለም። እና ደግሞ ትናንት የባህልና ስፖርት ሚኒስቴር ይፋ እንዳደረገው ከሆነ ከዓለም አቀፉ ከዓለም አቀፉ አትሌቲክስ ፌዴሬሽኖች ወይም ከዓለም አትሌቲክስ የደረጃ አንድ እውቅና ማግኘቱ ነው ይፋ የተደረገው። ይህ እንግዲህ ጠቀሜታ ይኖረዋል። በቀጥታ ወደ ውጭ ስፖርታዊ መረጃዎቻችን እናምራ። የእንግሊዝ ፕሪምየር ሊግ እናስቀድማለን። በእንግሊዝ ፕሪምየር ሊግ አስራ አራተኛ ሳምንት ትናንት ሶስት ጨዋታዎች ተደርገዋል። በዚህ መሰረት ማንቸስተር ሲቲ ከፉላም ያደረጉት ጨዋታ በማንቸስተር ሲቲ አምስት ለአራት አሸናፊነት ነው የተጠናቀቀው። ይህንን ጨዋታ ማንቸስተር ሲቲ አምስት ለአንድ መርቶ ነበር፣ በኋላ ግን አደጋ ውስጥ ገብቶ ነበር። ነጥብ የመጣል አጣብቂኝ ውስጥ ገብቶ ነበር። የሆነ ሁኖ የመጨረሻዎቹን አስራ ሁለት ደቂቃዎች በሚገባ ተከላክሎ ጨዋታውን አሸንፎ ወጥቷል። ሀላንድ፣ ሬንደርስ፣ ፊልፎደን እና ሳንዴበርግ በራሱ ላይ ኳስ መረብ ላይ ያሳረፉ ተጫዋቾች ናቸው። ፊልፎደን ትናንት ሁለት ጊዜ ነው ኳስ ከመረብ ጋር ያገናኘው። ኤርሊንግ ብሮዝ ሀላንድ ቁጥሮች የሚከተሉት ተጫዋቹ ነው። ትናንት ደግሞ አጠቃላይ በፕሪሚየር ሊጉ መቶኛ ግቡን ማስቆጠር የቻለው ይህ በፕሪሚየር ሊጉ ከተመለከትናቸው በጣም ጥሩ ጥሩ አጥቂዎች ሁሉ የበለጠ እንዲሆን አድርጎታል። በቶሎ መቶ ግቦች ላይ የደረሰ አጥቂ እንዲሆን አድርጎታል። በ111 የፕሪሚየር ሊግ ጨዋታዎች 100ኛ ግቡን ነው ማስቆጠር የቻለው። አለን ሸረር መቶ ግቦች ላይ ለመድረስ 124 ጨዋታዎች ማድረግ ይጠበቅበታል። ንጻሪው ሲወጣ ሃላንድ በዚህ የ93 ደቂቃውን አንድ ኳስ የሚያስቆጥረው አለን ለምሳሌ ሁለተኛ ደረጃ ላይ የሚገኘው አጉሄሮ ነው። 108 ደቂቃ ይፈጅበታል አንድ ጎል ለማስቆጠር። 184 ጎሎች አሉት። ቴሪ ኦነሪ ሶስተኛ ተጫዋች ነው በዚህ ረገድ 175 የፕሪሚየር ሊግ ጎሎችን ሲያስቆጥር በየ122 ደቂቃ ነው ጎልን የሚያስቆጥረው። አሌክሳንደር ኢሳክ 54 የፕሪሚየር ሊግ ጎሎች አሉት። በየ126 ደቂቃ ነው ኳስን መረብ ላይ የሚያሳርፈው ሀሪኬን እዚህ ቁጥር ላይ አምስተኛ ደረጃ ላይ ተቀምጧል። በየ213 የፕሪሚየር ሊግ ጎሎች አሉት፣ በየ126 ደቂቃው ነው ኳስን መረብ ላይ የሚያሳርፈው። አላንድ ግን በየጊዜው እያደገ የመጣ አሁንም እድገቱን ያላቆመ ተጫዋች ሆናል። በዚህ ዓመት ሁኗል፣ በ19 ጨዋታዎች በሁሉም ውድድሮች 20 ግቦች አሉት፣ በፕሪሚየር ሊጉ ደግሞ 15 መድረሱን አረጋግጧል ። ትናንት በተደረጉ ሌሎች ጨዋታዎች ኒውካስል ከቶተናም ሁለት ለሁለት፣ ኤቨርተን ደግሞ ቦርንመዝን አንድ ለዜሮ በሆነ ውጤት አጠናቋል። ክቡራን ተመልካቾቻችን የዛሬ ፕሪምየር ሊግ ጨዋታዎችን ጨምሮ ሌሎች መረጃዎችን ቀን ሰባት ሰዓት ላይ በሚኖረን የኢቲቪ መዝናኛ ቻናል የሰባት ሰዓት የኢቲቪ ስፖርት ቀን እንደዚሁም ደግሞ ስድስት ሰዓት ላይ በዜና ኢትዮጵያ ሌሎች መረጃዎችን የምናደርስ ይሆናል። ሀብታሙ ካሴ ነበርኩ ስለተከታተላችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ይሁንላችሁ።